ምን ነው ተንበላጠጥሽ፣ ተሸጉረሽ እንዳረገሽ እኮ እናውቃለን። አለማኛው ሰላም፣ ሰላም ውድ ቤተሰቦቼ፣ እንዴት ናችሁልኝ? እኔ አለሁ። ሁላችሁ በያላችሁ በዳርቻ ሰላማችሁ ይብዛልኝ። ተመልካቾቼ አርባአንድ ሺ ከምናምን ቤተሰብ ደርሰናል። ሁላችሁንም በጣም ይቅርታ ማለት እንወዳለሁ ስለጠፋውኝ። አሁን ግን ተመልሼላችሁ መጥቻለሁ። አንዳንድ የተንበላጠጡ ፎቶዎችንም አይቼ እንዴ፣ መቼም ካበሻ ባህል ይጋጫል ከኢትዮጵያዊነት ጋር አንድ ሊሆን አይችልም፣ በማለት መጥቼላችኋለሁ ማለት ነው። የምሬን እምላችሁ አርቲስቶች እንደሚንበላጠጡት ሁላ እሩጣም አርግጃለሁ፣ እወቁልኝ። በልብስሽ እኮ አወቅ ነው። የክቱን ለብሰሽ እንዲያፈንግጦ ሆድሽን አይተናል። ጭራሽ እንዲህ በልጥጥ አድርገሽ፣ እዩት፣ አረጋግጡ፣ እኛ እናረጋግጣለን፣ ማረጋገጫ እንፈልጋለን አልን አንድ አንድ አበሻዊት እንደመሆነ የተነሳ እንዴት ተንበላጠጠ ቪዲዮችን እቃወማለሁ? ነጮቹ ተንበላጠጡና፣ አሁን እርግዝና ላይ ነጮች እንዴው ገልጠው መታየት በቃ ለእነሱ ኖርማል ነው፣ ለኛ አደለም፣ ለኛ ላበሾች አይደለም። ስንት ህጻናት የሚያዩአሉ፣ ስንት አይምሯቸው ያልበሰለ ልጆች የሚያዩታሉ። ባህላችን እንደሆነ ነገ እነሱ ይሄን ነገር ቀስመው እንዲያድጉ አያስፈልግም። እኛ ከፍ እንዳደረግን መገረዝም አለብን። አንዳንድ ጥፋቶች ላይ አይደለም ተመልካች አይደለም ወይ? ዋሻው እንዴ! ምንድነው መንበላጠጥ እንደዚህ? እረ ሸፈን በይ እንዴ። የተከደነ ወጥ ተከርኖ የበሰለ ወጥና ክፍቱን ሆኖ የበሰለ ወጥ አንድ አይደለም። ቃናው፣ ጣሙ የቅመሙን ወዝ የጥፍጥናውን ቃና ይዞ የሚበስለው ተከርኖ ሲበስል ነው። ተከርነሽ ብሰይ በሰላም ተከርነሹ ለጂ አንዳንድ የቤቢ ሻውር ምናምን ብለን በልተጣረ ተው፣ ፈጣሪ ከላይ ይቆጣል። የምሬን የምላችሁ እንደናንተ ሳይሆን እንደ ቸርነቱ ጥሩ ነገር ይስጣችሁ። አገር የሚያከብር ፍቅር ያለው የሰው መውደድ ያለው ልጅ እንደው ጥሩ ልጅ የሚጠቅማችሁ፣ የሚበጃችሁ ልጅ ይስጣችሁ። እንደናንተ ሳይሆን እንደ ቸርነቱ ማለት ነው። የምሬን የምላችሁ አንዳንዶቻችሁ ግን በቃ ልጁን ከበጥበቤ ሰርቼ ሆዶ ውስጥ የፈጠርኩት እኔ ነኝ የምትሏላችሁ ከባህላችን ያፈነገጠ በቃ ሚዲያ ላይ የሚዲያ ሰው ስንሆን እንኳን አንዳንድ ሚዲያ ማያየው ነገር አለ። ዲ አረ ተው፣ ይሄ ቤቢሻው የቤቢሻውን አካባበር ይስተካከል። ይሄ ከትከሻሽ በላይ እንዶ ከተንበላጠች መሻነሰ እዚህ ጋር የጡቱሽን ስለምን ሸፈንሹ? እሱም ቢገለጥ ጥሩ ነበር ይሻላል። አንዴ ተንበላጠሻል። ያው ከበሰበሱ አይቀር ከነኮ አይቀር መበስበስ ነው የሚባለው። የበሰበሰ አይፈራም ነው፣ ብቻ አላውቅም፣ ይሁን ነገር ካልሆነ አይቀር ይሁን ይባል የሚባል ነገር አለ፣ ተረትና ምሳሌው ላይ ማለት ነው። እና ከተንበላጠጥሽ አይቀር እንደው ሙሉ ራቁትሽ ቢሆን ጥሩ ነበር። አንዳንድ ያረተው ታዋቂ ነኝ ተብሎ እኮ ሁሉም አይደረግም፣ ተወደድኩ ተብሎ ሁሉም አይደረግም። የምሬ ነው የምላችሁ እንዴ። በተለይ በተለይ በተለይ እርጉዝ ሆናችሁ ሁለት ነፍስ ሆናችሁ ነፍስ ጥሩ ሆናችሁ እንዲያታርቁ በጣም ነው የሚያስጠላው። አንደኛ አበሻዊ ባህላችን አይደለም። ሁለተኛ በሰላም እንውለድ ዴ በውስጥ በውስጥ የሚጸለይበት ጉዳይ እኮ ነው። እርግዝና ቀላል አይደለም። በአሁኑ ነገር በአሁኑ ትውልድ በተለይ በቃ የሆነ እቃ ሆዳችሁን ውስጥ እንዳለ ነው ይሆነ ዝም ብሎ አለ አይደል መዘን የምናወጣው ነገር ነው ይመስለው። ምን ለመውለድም እኮ በሱ ቸርነት ነው በመቤት ቤቴ መልጃ እኮ ነው ምናስባችሁ ነው ግን በጸሎት እኮ ለመውለድ እራሱ እንዴ ሰው ሁለቱ እንኳን ማርያም ማረች እልል ሰይ ሰው ሞቶ እንደመነሳት ነው። በቃ የሚታሰበው መውለድ ማለት ግን የአሁኑ ትውልድ በቃ ዘጠኝ ወር ሲገባ በቃ እንደወለዳችሁት እናንተም በቃ ላለጥ ደርጋችሁ የምተዋወጡት ምትወንዱት ይሁን እንደ ኖርማል በቃ ይሁን እንደቀላል ኧረ ተው፣ ሽፍን ሽፍን ፍን ክድን ክድን እንበሉ፣ አበሻው ያንን የልምከራችሁ። ኧረ በተለይ ሴቶች ተመከሩ አልመከር አላችሁ። በተለይ እኛ ሴቶች በተለይ በተለይ በጣም እየተንበላጠጠን ነው። ለእርግዝና ላይ ሸፈን ሸፈንፈን በሉ ቤቢ ሻውር እያላችሁ መንበላጠጥተው። የምሬ ነው ምላችሁ፣ ጥሩ ልጅ እንዲሰጣችሁ ተከርናችሁ ጸልዩ። በቤቢ ሻውራችሁ ቀን በቃ ክድን ባለ ሁኔታ ጸሎት ነው ማድረግ ያለባችሁ። የምሬ ነው የምላችሁ፣ ጥሩ ልጅ እንዲሰጣችሁ፣ በሰላም ጤናማ ልጅ እንዲሰጣችሁ። ይህ ብልጥ ጥጥጥ ጠረ የምሬ ነው የምላችሁ። ፈጣሪ እንደ ሰው በሰው ልክ አይቀጣም እንጂ ልቅጣቢ አንድ ሰው አይተርፍም። አንድ ሰው በጣም ነው የሚያስጠላ። አረ ተው ተው። በተለይ እርጉዝ ሴቶችን የምሬ ነው የምላችሁ። እርጉዝ ሆኖ በተለይ እንዲህ በቃ እርግዝናቸውን ገልጠው ምናምን በቃ

እርግዝና ላይ ግን ተከተቱ። የእርግዝና ወቅት የጸሎት ቀን ነው ብሬ ነው ምላችሁ። የጸሎት ወቅት ነው። በተለይ ዘጠኝ ወር ምናምን ሲገባ በቃ በጣም የሚደረግ የሚያስጠላ ነገር አለ። በተለይ በአሁኑ ወጣት ያፈነገጠ መንበላጠጥ አለና ይህ መንበላጠጣችሁን ተው፣ በልክ አርጉት። በጣም የሚያስጠላ ነው የእውነት። በተለይ በቃ ታዋቂ ሴት አረገዘች ማለት ነው ይቀርብ እሙሙ ምን መደበቅ አያስፈልግም። ለምን እሱንም ጥበቱና ከፍተህ ይሆናል አይደል? ይወጣ ላይወጣ የሚለው እንድናረጋግጥ፣ እሱንስ ለምን አታሳይንም? እቲ እረ ተው ተው፣ ሴቶች ተው። በተለይ ሚዲያ ላይ ታዋቂ ነኝ ምናምን ብላችሁ በቃ ማየት የሌለብንን ነገር ሁሉ ሁሉ አመታችሁ የምታሳዩት ማለት ነው። ለእናንተ አይጠቅምም። ለእኛ ለኛ እኮ ችግር የለውም። አየን ጥሩም መጥፎም እሺ አስተላለፍን፣ ተናገር ተቃወመች። ኦኬ ለእናንተ ግን ጥሩ አይደለም። በተለይ እርግዝና ጥሩ አይደለም። እኔ የምሬን የምለሽ እኔ በሰላም ውለጅ በሰላም ሁለቱ ሁለት ተገላገይ ጥሩ ልጅም ጤናማ ልጅ ይስጥ። ግን ጥሩ አይደለም። የእውነት ነው የምላችሁ። ጥሩ አይደለም። እንደዚህ አትንበላጠጡ። በቂዮኒ ወነት ወዶ አይደለም ይሳደበው በቃ እኔ አንዳንድ ቦታ ላይ ያሉት አለው ማኛው በቃ ልክ ነው። አንድ አርቲስት በጥጥ ብራም ናምን ቢቢ ሻውራ አስተቀብር ምንድነው የሚያንበላጥሽ ተሻጉረሽ እንዳረጋሽ ያወቀው ሀገር የሞቀው ፍርድ ቤት ቻፓ ያረጋገጠው ነገር ነው። ተሻጉረሽ ነው። ምን ነው ምን አረጋገጠልሽ እንዴ? በጥጥ ብሏል። ለብዙ ጊዜ አንድ የሚሳደባቸው ስድቦች ልክ ናቸው። መነገር ያለበት ይናገራል። አንዳንዴ ማኛው በጣም መቼ ነገር ይነበቃ አቀጭቅጭ ለሚናገራቸው ማለት ነው። ልክ ነው። በቃ ባህላችን ያልሆነ ነገር አይደለም ነው። በአሁን ሰዓት የምሬን ምላቸው የቤቢ ሻወር ሆድን እያሳዩ ሚዲያ ላይ መልቀቅ፣ መነሳት፣ መቀረጽ ነጮች እራሱ እየተሸማቀቁበት እያቆሙ ያሉት ነገር እንደ አንዳንዶች ካልሆኑ ነው። ኖርማል ሙሉ ነጮች ማረግ አያረጉትም፣ በቃ አያረጉትም። የሆነ ሲሪየስሊ፣ በአሁን ሰዓት ማለት ነው በአሁን ሰዓት ላይ ግን በቃ ነቃን፣ አራዳ ሆንን፣ በቃኛ ከመንቃታችን የተነሳ የባህላችንን መጣፍ ማጠብ አለብን እያልን ያለን እኛ አበሾች ሆነናል። የምሬን ሁሉ ባህላችን እኮ የኛ ነው። በቃ ከማንም የላቀ ክድን ሽፍንፍን ያለን ማለት ነው። ግን አሁን የመጣው ትውልድ የሰለጠነ የነቃ ጥሩ ነገር የኮረጅን እየመሰለን እንደዚህ ተበራሽተናል፣ እንደዚህ ማለት ነው። ይሄ እንደዚህ መንበላጠጠር ግዝና ወቅት ላይ እሚጉዳው እራሳችሁ ነው። አሁን ብዙ ሰውራ የራሱ ጉዳይ የፈለገውን ይበልንል እንችላለን፣ ግን ጥሩ አይደለም ይሰው፣ የሰው አፍ ጥሩ አይደለም። ጥሩ ነገር እንድትወዱ ጥሩ ነገር እንዲኖራችሁ። ልጅ እኮ መወለዱ ብቻ አይደለም። ብዙ አንዳንድ እናቶች አሁን ላይ ባላደራውም አንዳንድ እርዳታ ላይ የሚሰሩ ልጆች እናቶችን ሲያገኙና ብር ሲሰጧቸው ልጆላችሁም ወይ ሲሏቸው አይ ምን ዋጋ አለው የወላድ መሀን ሆኜ ነው እንጂስ ወልጄ ነበር የሚሉ እናቶች አሉና ያኔ በጣም ነው የሚሰማኝ። ገባችሁ በቃ እናንተ በህይወት እያላችሁ እናታችሁን ጥላችሁ እናታችሁን እርቃችሁ፣ እንደውም አንድ እናት ምን አሉ፣ ከዚህም ቤት ካልወጣሽ እያሉኝ ነው ልጆቼ፣ በህይወት ያለው ቦታውን ለመውረስ ፈልገው ከዚህ ውጪ ብለውኛል፣ ልወጣ ነው ብላ ስትላት ነበር። የሆነ የሴት ፖስት እያደረገች እና የእውነት በእንባ ነው ያን ቪዲዮ አየሁት ማለት ነው። አስባችሁታ እኛ አፈር ባንበላ አፈር ድሜ ብንበላ፣ በቃ ባንበላ፣ አፈር ብንበላ እናታችን እንደዚህ ከምትሆን አስባችሁታ። የሆነ ጥሩ ልጅ መወለዱ ብቻ ሳይሆን ጥሩ ልጅ መሆኑ ነው ዋናው ነገር። ቺ ልጅ ከምትወልዱ የሺ ጥፉ ከምትወልዱ የአንድ ሺ ብትወልዱ ይሻላል። አንድ ሆኖ ሺ አይነት የሺ ልጅ እንዳላችሁ ብዙ ልጅ እንዳላችሁ እንዲሰማችሁ የሚያደርግ ጥሩ ስነግባር ያለው ልጅ ብትወልዱ ይሻላል ለራሳችሁ ለሀገርም የማይጠቅም አስር ልጅ ከምትወልዱ ማለት ነው እና እንደዚህ አይነት ነገር ስታደርጉ ጥቅሙ ለእናንተ ነው፣ በይበልጥ ጉዳቱ የሚያመዝነው ወደ እናንተ ነው እና ሌላው ማህበረሰብ የጎዳችሁ ምናምን እንዳይመስላችሁ። በጣም ተከርናችሁ ለመብሰል፣ ለመውለድ ሞክሩ። በጣም በጸሎት ጥሩ ልጅ እንዲሰጣችሁ ተማጸኑ እና እንደዛ አይነት ነገር ብታደርጉ ጥሩ ነው። እንዲህ መሆኑ ጥሩ አይደለም ብዬ ነው የማስበው፣ የምሬን እምላችሁ ያደረጋችሁ አድርገሽዋል። ያላደረጋችሁ ነገ፣ እርጉዝ የሆናችሁ፣ ለማድረግ ያሰባችሁ ግን ተቆጠቡ። ጥሩ አይደለም። የእውነት ሲሪየስሊ ተቆጠቡ ማለትን እወዳለሁኝ። ከእንግዲህም አልጠፋም፣ ትሎ ትሎ እመጣላችኋለሁ። ውድ ቤተሰቦቼ፣ አብራችሁ ስለነበራችሁ በጣም አርግቻ አመሰግናለሁ። አብሬያችሁ የነበርኩት እኔ እንዝርቱ የእናንተው ቅመም ነኝ። ቻው ብያለሁ።